ሰላሙ አለይኩም ወራህመቱላህ ወበረካት። ውድና የተወደዳችሁ የተከበራችሁ ቤተሰቦች እንዴት ናቸው? ደህና ናቸው? ወ አልሐምዱላህ እኔ ሰላም ነኝ። እናንተም ሰላም ተሆነ ዘንዳ እንግዲህ የዘወትር ምኞቴ ነው። ያኔ ውድ ቤተሰቦች እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ስመጣ በጣም ደስ ብሎኛል። እርግጠኛ እናንተም ደስ እንዳላችሁ ተስፋ አደርጋለሁ። እንዴ ምንም ጥርጥር የለውም። በደንብ ነው ደስ የሚላችሁ ማ ነው አልሐምዱሊላህ አለ ኩሊ ሃል። እንግዲህ እኛም እንላለን ተኩሰን አንስህትም፣ እነሱ የሚላሉ ቃታ። እነሱ የሚላሉ ተኩሰን አንስህትም፣ እኛም እንላለን ቃታ። እናስከፍትም እንዲህ ተባብለን የተገናኘለትህ ተሰብሰብ አሞራ ትበላለጉበት ይላል ግጥሙ ማለት ነው። እና የኔ ውድ ውድ ቤተሰቦች እንኳን ደስ አላችሁ። ያው እኔ ደስ ብሎኛል። ሰባት መጣች ስዬ ደስ ደስ እያለች ሲለኝ ከዛ ደግሞ ስምንት ተደገመች እና አልሐምዱሊላ። ዛሬም እንግዲህ በአዲስ ነገር አዲስ ቪዲዮ ላይ በሶፍዬ ቤት እንገናኛለን ብዬ ተስፋ አደርጋለሁኝ። ያው በቱፋህም በሶፍዬም ሁላችሁም ለእኛ ወንድሞቻችን ናቸው። ፍላጎታችን በእውነት ያው ተሳክቷል ማለት ነው። ፍላጎታችን ተሳክቷል። አልሐምዱሊላ፣ አልሐምዱሊላ፣ ሱማ አልሐምዱሊላ። እኛ የምንፈልገው ይህንን ነው በቃ። ፍላጎታችን ይህንን ነው በቃ ገባችሁ እንድትብርትት ብለው ጥንክር ብሎ ስፔሻሊ ፉፉዬ ብርትት ብሎ ጥንክር ብሎ ካለበት ነገር ሁሉ ውጥት ብሎ ካለበት ነገር ያን ሁሉ ጥሶ ሲወጣ እፍይ አልሐምዱሊላህ። እይ ነው ፍላጎታችን ማለት ነው። እና አልሐምዱሊላህ ለሁሉም ነገር አላህ ሱብሐነሁ ወተዓላ ሁን ባለው ሰዓት ላይ ይሆናል። ኩን ፈየኩን ነው፣ ግን እኛ እኛነን እንጂ የምንቸኩለው አላህ ሱብሐነሁ ወተዓላ አይረሳንም። እና ያው እኛ እኛነን የቸኮል ነው፣ እሱ አልጣለውም እሷ አልረሳውም እና ለሁሉም ነገር አልሐምዱሊላህ ነው የምንለው። እንግዲህ ማመስገንንም ሰጠንም፣ ነሳንም፣ ወደቅንም፣ ተሰበርንም አልሐምዱሊላህ አመዝጋኞችን ይጨመርላቸዋል ብሎ የለ። ስለዚህ ማመስገን ግድ ይለናል ማለት ነው። ያው በትናንትናው ነገር ላይ ኮሜንታተሮች ደግሞ ያው በጣም አሳዝናችሁኛልም፣ አሳዝናችሁኛልም፣ አሳስባችሁኛልም። ያው ተውፊቅ ለህግ ይቅረብ የምትሉ ሰዎች አላችሁ፣ በነገራችን ላይ ተውፊቅ ለህግ ይቅረብ የምትሉ ሰዎች አላችሁ። ነገር ግን ራስ ችግርን መፍጠር ብቻ ሳይሆን ችግርን መፍታት እንደሚችል፣ ፈዋር ደግሞ ችግሩን እፈታዋለሁኝ፣ አስተካክለዋለሁኝ፣ ጉዳዩን ቀስ ብዬ በተረጋጋ መልኩ እፈታዋለሁኝ፣ ወንድሜን አሳልፌ አልሰጥም ነገር ነው ገባችሁ? ወንድሜን አሳልፌ ለህግ አልሰጥም። እሱ በእንደዚ አይነት መልኩ መልስ ሰጥቶ አንዳንድ እህቶች ኮሚኒቲ ላይ ደግሞ ተውፊቅ ለህግ ይቅረብ፣ ተውፊቅ ይጠየቅልን፣ ተውፊቅ ተውፊቅ እንወይ። የሚፈለገው ሶፊ ነቅታለች። ይሄ አደንዛዥ እጽ አይደለም የእንቅልፍ መድኃኒት ነው። ከዛ ደግሞ ያው ነቅታለች። ዋናው ነገር መንቃቷ ነው። ሰው ደግሞ ማን ይጠራለች ስትል ፎአድ ይብላለች። ፎአድ ይጠራልኝ ይብላለች። ፏር ተጠርቷል ፏር በተጠራበት ሰዓት የመሰጠውን መልስ አይታችኋል። እና ጉዳይን፣ ችግርን መፍጠር ብቻ ሳይሆን ማስተካከል እንደሚችል በእርግጠኝነት ለኛ እንድትከታተልን በግልጽ እንድታሳውቁን እንፈልጋለን ብለ ነው። አያስፈልግም የጉዳዩ ባለቤት እኔ ችግሩን እፈተዋለሁ በሚል አስረግጦ እንግዲህ ለዶክተሯ ነግሯታለ። ያ ያንን ነገር ደግሞ ስታው ኢማጂን ምንድን ነው ይህ ነገር? አያችሁ፣ የሰው ልጅ ችግርን መፍጠር ብቻ አይደለም መፍታትም እንደምችል፣ ለሰው ልጅ ያለው ክብር፣ እስፔሻሊ ለሴት ልጅ ያለው ክብር፣ ለወንድሞች ያለው ክብር በተለያዩ ሁኔታዎች ላይ እናያለን። ለፍቅርኛ አንታማም፣ ፍቅር አሰጣጥ፣ ሴት ልጅን መንከባከብ እንዴት እንደሆነ አንታማም ብሎ ነበር በባለፈው ቪዲዮ። ትናንትና ደግሞ ቪዲዮ ላይ ችግሩን እፈተዋለሁኝ በተረጋጋ መልኩ ራሴ እፈተዋለሁኝ ብሎ ሲል ደግሞ ትላላችሁ እንኳንም ወንድሜ ሆንክ፣ ትላላችሁ ደግሞ እንኳንም ወንድሜ ሆንክ። ሌላው ግር ግር እና ደግሞ ገጭ ገጭ ጓ ምናምን ለመፍጠር የሚፈልጉ አንዳንድ ሰዎች አሉ። አቴንሽን ያጡ አቴንሽን በግድ ታውቃላችሁ። አልፈምስ ያለች ነብስ ዘላ እሳት ውስጥ ትገባለች የሚባል አባባላ ዘላ ሙቋው አልበስ ያለች ባቄላ ዘላ ውሃ ውስጥ ትገባለች ይባላል። እና አንዳንድ ሰዎች ነገሮችን የለም እኮ እኛ ጋር ምንም ነገር አልሐምዱሊላህ። እኛ ሲጀምር ድሮም እንደዚህ አይነት ነገር ላይ የለንም። ራሳቸው ገፍተው ገፍተው ለእነሱ አንዳንድ እህቶች መልስ ምናምን በሚሰጡባቸው ጊዜ ነው እንጂ ማንም ቼክ የማያደርጋቸው እና አቴንሽን ለመስረቅ እኔ ሶ ለምን የሚለው ነገርና ነው አለባቸው አይደል? የቤታችን ስሜት ይሄ የምቀኝነት ባህሪዎች ምናምን አለባቸው። የማይለቅ እኮ ነው የበሽታ እኮ መድኃኒት የለውም ታውቃላችሁና እነዛ እነዚ ሰዎች እንደዚህ አይነት ነገሮችን ለመፍጠር እያየዋቸው ነው። ውር ውር እያሉ ነው። ማንም ሰው ለመቼም ዝንብ ማንኛቸውን ቦታ ላይ ሄዳ ታርፋለች አይደል፣ ስታርፍባችሁ መታጠብ ነው ያለባችሁ። በቃ ማጽዳት ወይንም እዛ አካባቢ ላይ እዛ ቆሻሻ ቦታ ላይ መታ እንዳታርፍ ድጋሚ ያንን አካባቢ ቆሻሻው ማጽዳት ነው ማስወገድ ነው ያለባችሁ አይደለም። ስለዚህ የዛን ያክል መቼም ዝንብ በየቦታው ነው የምታርፈውና አትረፌብን ማለት አይቻልም። ማጽዳት ነው ራስን ማጽዳት ራስን በቃ በምን አይነት መልኩ በተሻለ ሁኔታ ላይ ነው በተሻለ ቦታ ላይ በተሻለ ደረጃ ላይ ስንሆን ያው ትንሽ በረድ ብለው ነበር። ዛሬ ውር ውር ሲሉ አይቻቸው አለሁኝ። ለማንኛውም ኤግሮን አድርጓቸው መተው ነገሬን ከተተው ቢላል ያገሬ ሰውና ማንኛቸውም ቦታ ላይ ለማንኛቸው መልስ የሚባል ነገር እንዳሰጡ የኔ ውድ እህቶች አቀልለው እንደዛ ነገር እንደማታረጉ በማንኛቸውም ቦታ ላይ ከፉፉዬ ጎን እንደሆናችሁ ዛሬም ነገም ከፉፉ ከወንድማችን ጎንናል ወንድማችን ነው። ፉፉዬም ትፋህም ትፋህ የሚያው እንግዲህ ወንድማችን ነው። ሶፍዬ መታችናት የተለያዩ ፕላትፎርም ቲክቶክ ማ ዩቱብ ፎርም ላይ ያሉ ወንድሞቻችን ናቸው። በአንድ ሰርተው ተለውጠው ብናያቸው ደስ ለናል። እንግዲህ ደግሞ ሞር ሞር ደግሞ ወንድሞቼ፣ ለእኔ ስፔሻሊ ወንድሜ ሞር ደግሞ ፍላጎቴ እሱ ነውና የሁላችንም ፍላጎት እንደዛ እንደሆነ አውቃለሁ። በቻላችሁ ታክም፣ ማሻአላህ በርቱ፣ ጎበዝ፣ ጠንክሩ። እኔ እንጃ ለሰው ልጅ ደስታ ይህን ያክል ይህን ያክል መልፋት፣ መጣር፣ እንቅልፍ ማጣት እኔ እንጃ ቃል የለኝም። የእውነት ዋላሂ ቃል የለኝም። ና አላህ ጨምሮ ጨማምሮ ይስጣችሁ። ለወንድማችሁ ያላችሁ ፍቅር፣ ለወንድማችሁ ያላችሁ ክብር፣ ለወንድማችሁ ያላችሁ ትብብር እጅጉን ያስደስታል። እንግዲህ የሰይጣን ጆሮ ይደፈን፣ አንዳንድ የሰይጣኖችን አይኖችን ይሸፍን። እንደዛ ነው የምላችሁ። ብርታቱን ይስጣችሁ፣ በርቱልን። ወደፊት ነው እንጂ ወደኋላ የለም። ያለም የተተፋ ምራቅ አይዋጥም አይላስም። ስለዚህ ይህን ነገር ታውቃላችሁ።